ረቱላ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች የመዲ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ማለት ነው ዛሬ ጁምአ። የዛሬ ሳምንት ኢንሻላህ እዛ ካደረሰናላ አረፋ በዓል ነው የሚሆነው። ስለዚህ እኔ ቤተሰቦች እናቴ ይመጣሉ እና ቡቅሪ የአብሽ ቡቅሪ ነው የማዘጋጀው። ማለት ነው ያው ሙቀት ነው፣ በጣም ሙቀት ነው። እንግዲህ የሚጠጣ ነገር ያስፈልጋል። የአብሽ ቡቅሪ ለመጀመሪያ ጊዜ ለሞክረው ነው። አብረን እንስራ። መጀመሪያ ይሄ አብሽ የተለቀመ ነው። ከዛ አጥበዋለሁ ማለት ነው በእጅ ምናምን መነካት ያስፈልገው በደንብ አጥበው እና ሰፋ ያው ላይ ነው የማደርገው። ከዛ ማሽላም አለ ይሄ አንድ ኪሎ አብሽ ነው። ለአንድ ኪሎ አብሽ ሶስት ሳህን ማሽላ ነው የገዛሁት። መጀመሪያ ይሄንን እንጠብና ከዛ ይሄንን በሰፋ አጥልለን ማሽላችንን ደግሞ እናጥባለን ማለት ነው። በደንብ መታጠብ አለበት። ያው ያብሽ ቡቅሪ ነው ሰርቼ አላውቅም፣ ለመጀመሪያ ነው። እንዴት እንደሚወጣ እንግዲህ እናያለን ማለት ነው። እናንተ ሞክሩት ቆንጆ እንደሆነ ነግረውኛል እናቴ። እኔ ደውዬ ጠይቂያት፣ እንደዚህ እንደዚህ አድርገሽ ስሪ ብላኛለች። እናቴ በጣም ባለሙያ ናት። እናቴ በእናቴ ቤተሰቦኝ እንዳለ ባለሙያ ናቸውና እንደዚህ ነው የሚሰራው ብለውኛል። አሁን ልሞክረው ነው ማለት ነው። እናንተም እንግዲህ አይታችሁ እንዴት እንደሆነ አሳያቸዋለሁ። መጨረሻውን የሚወጣው የዛሬ ሳምንት ነው፣ ግን በቃ ዛሬ እንደዚህ አጣጥቤ አስጥቼው ቆላና ተፈጭቶ ነገ ነው ቂጣውን የምጋግረው ማለት ነው። ቂጣ እየጋገርኩኝ ሮቶ ላይ ነው የማረገው። ከዛ እንዴት እንደሚወጣልኝ እናያለን ማለት ነው። አብሻችን ይውት ሲታጠብ ያን ያህል ቆሻሻ የለውም፣ ጥርት ያለ ነው። መጀመሪያም ስገዛው ንጹህ ነው ማለት ነው። እንግዲህ አባይ በአብሻችን እንደዚህ ታጥቦ ማሻ አላህ ተባረከ ራህማን። ግን ውጭ ላይ ስለሆነ ፀሐይ ያንጸባርቃል ለዛ ነው እንደዚህ። ይሄንን ትንሽ እንጠፍጠፍ ከዛ ማሽላችንን እናጥባለን። እዚህ ጋር ቆንጆ ማሽላ ሶስት ኪሎ ነው የገዛሁት። ይሄንንም ተለቅሟል። ይሄንን በውሃ በደንብ ይታጠብና ሁለቱንም እናሰጣለን ማለት ነው። ከዛ ፀሐይ ነው ማሻላ። እንግዲህ ፀሐዩ ላይ እንደዚህ እናሰጣለን ማለት ነው። በእጃችን አበደን አይነካም። ሲቆላም ይሁን ሲሰራም ሲበቃ እጅ አያስፈልገውም ያለችኝ እናቴ፣ በእጃ አይነካም እኔ ባጠለልኩበት በዚሁ በማጥለያው አማስ አማስተለዋለሁ እንደዚህ አስጣጣዋለሁ ማለት ነው እንደዚህ አድርጌ በደንብ አሰጣና ከዛ እትፋ አይቆይም ይደርቃል ምክንያቱም ፀሐይ ነው በጣም ነገ ቅዳሜ ደግሞ አገጋገሩ ምናምን እንጋግርና ብረን ሆነን ዛሬ እንደዚህ አድርገን እንቆላለን እናስፈጫለው ወፍጮ ቤት ማለት ነው። ከዛ ነገ ቅዳሜ ቂጣውን እንጋግርና እንጨምራለን ማለት ነው። በሮቶ ሮቶ ስላችሁ ደግሞ ትልቁን ሳይሆን መካከለኛ ነገር ያው ለቤተሰብ ስላላደል ትንሽ ስለሆነ ለብዙ ለድግስ ምናምን ሲሆን ብዙ ነው። እኔ የማዘጋጀው ለቤተሰብ ነው። ግን የመር ነው የምላቸው ሙያ ይጠይቃል እንጂ በጣም ነው የሚጣፍጠው። ያልቀመሳችሁ ሰርታችሁ ቀመሱት ማለት ነው። ማሽላችን እንደዚህ እናጥባለን እንደሚታዩት አድርግን ማለት ነው። ከዚ የመጀመሪያው ውሃ ደፍተን ሁለተኛው ውሃ ደግሞ እንደዚህ እናጥባለን ጥርት እስከሚልልን ድረስ ማለት ነው። ውሃ እስከሚወጣ እንደሚታዩት ሲታጠብ እንዴት እንደሚያምር ማሻአላ። ከዛ ሀባዬ እንደዚህ ሆኖ ንጹህ ውሃ ነው እንደምታዩት። ጥርት አድርጌ አጥቢዋለሁኝ። ኖርማል ንጹህ ውሃ ነው የሚወጣው እንደምታዩት ማለት ነው። እናጥልለን እናሰጣለን። እንግዲህ ሀባዬ ባብሻችን እንደዚህ አድርገን እንቆላለን፣ ቆንጆ አድርገን ማለት ነው። በዚህ መልኩ በጣም ነው የሚያምረው። እንደዚህ አድርገን በጣምም ሳይገባው ሳያርም፣ ሳይጥሪም ሳይሆን ነው የምንቆላው። አያችሁት? ማሻአላህ ቆንጆ ነው። እንደዚህ ማለት ነው እንቆላለን። እንግዲህ አባይ ባብሻችን በዚህ መልኩ አበቃ፣ ተቆልቶ ማሽላችን። አሁን ደግሞ ትንሽ ሞቅ ሞቅ ብናደርገው፣ ካሜራ ላይ ቀላ ያለመሰላችሁ? ግን አልቀላም። ቆንጆ ነው የሆነው። ማሻላ እንዳይመረር ነው ብሎኛል፣ ይሄ እንደዚህ የሚቆላው ከዛ ማሽላችን ደግሞ እንደዚህ ሞቅ ሞቅ ነው፣ ይሄም እንደዚህ የማሽላ ፈንድሻ የበላው በልጅነታችን፣ አሁን ፊፋነዳለ ሆ የታየ የታወሰኝ ማለት ነው። ማሽላው እንደዚህ እንቆላና እንግዲህ አይ ማሽላችንም እንደዚህ ሞቅ ሞቅ ነው። ሞቅ ሞቅ አድርገን ጨርሰናል። ከዛ አብሻችንም እንደዚሁ እንደምታዩት ማሻ አላፍ ግን እዚህ ጋር በካሜራ ሳየው ብስል ያለ ነው የሚመስለው። እንደዚህ ብስል ያለ አይደለም፣ እንደምታዩት አየችሁት። መልኩ በጣም ነው የሚያምረው። ሞቅ ሞቅ ነው ሁሉም ማለት ነው። ከዛ ይሄንን ወደ ወፍጮ ቤት እንወስዳለን። ነገ እንጀራው ማነው ቂጣ እየጋገርን ወይ ቂጣ ወይ ገንፎ ነው የሚሆነው፣ ከሁለት አንዱ ነው። ቂጣ ነው እኔ ለመጋገር ያሰብኩት፣ እየጋገርኩኝ ያሳያችኋለሁ ማለት ነው እዚህ ጋር አብሻችንና ማሽላው ተቀላቅሎ ነው የተፈጨው። ቢጫ ነው ግን፣ ካሜራው ላይ ነጭ ዱቄት ነጭ ነው የሚመስለው። ከዛ እዚህ ጋር ዱቄት አለ። እኔ እንደዚህ እየበጠበጥኩኝ እየጋገርኩ ነው ማለት ነው። ትንሽ ነው የቀረኝ፣ ጋግረዋለሁኝ። ቪዲዮ ለመቀረጽ አልተመቸኝም ነበር። ያው እንደዚህ ቀድር አድርጌ ነው መጋገር ያስኩት። ከዛ እዚህ ጋር ሮቶ አለ። ሮቶውን በወይራ አሽ አጥኛ አሉ፣ አያችሁት? ቂጣውን እየጋገርኩ እዚህ ውስጥ እየጣልኩት ነው ማለት ነው። ከዛ እንግዲህ ሀባይብ ቂጣችን ይዩትማ፣ እንደዚህ ነው የሚጋገረው። በእጅ አልነካም፣ እየጋገርኩ ያለሁት ይሄ እንትን ማለት ነው የሴራሚክ እንትን ማለቻ። ልጋግር ያሰብኩት በቢዛ መጋገሪያው ነበረ፣ ግን አልሆነም። ለምን አነሰችኝ። ቂጣ ሲጋግሩ መዋል ነው የሚሆነው እና እነዚህን ገዝቼ እያችሁት፣ እዚህ ጋር እነዚህን ገዝቼ አንድ ሺህ ዘጠኝ መቶ ብር። በዚህ ነው እንትን ያልኩት፣ ማውጣት ያስኩት ማለት ነው። በሴራሚኮቹ በዚህ ማለት ነው። አትራካራክሹ እንዳትሉ፣ ይሄ ቂጣው እያችሁት፣ ከላይ ሲታዩት ምጥጥ ያለ ነው። ግን ከቂጥ እንትን ይኖረዋል። ምንድን ነው የሚባለው? ከውስጡ ማለት ነው፣ ልክ እንደገንፎ አያችሁት? ይህንን እንደዚህ አነሳና እዛ ሮቶ ውስጥ አስገባዋለሁ ማለት ነው። ምንም እንትንሳለል እዛው ክድን ነው ማረገው። አያች፣ ይሄ እንዴት እንደበሰለ ማሻአላ፣ ሁኖ በስሏል። ይሄንን እያነሳሁ ሮቶ ውስጥ አስገባለሁ ማለት ነው። ከዛ ሌላ ደግሞ አሰፋለሁ። ይጣችን ይህንን ይመስላል። ከዛ እንግዲህ ቅመማ ቅመሞችም አሉ። ውሃ ወደ መከለስ ነው የምንሄደው ማለት ነው። መሞከር ጥሩ ነው። ሞክሩ ዱቄቱ በጣም ብዙ ስለሆነ ግማሽን ነው የተጠቀምኩት። ትንሽ በለጥ የሚለው ማለት ነው። ያው እኛ ትንሽ ስለሆን አንጨርሰውም ማለት አያልቅም፣ ቶሎ ይበላሻል እንጂ። ስለዚህ ይሄንን ሌላ እንቀን አደርገዋለሁ ማለት ነው። እዚህ ጋር እንግዲህ ባይ ሞክሪው፣ ትንሽ ቆንጠር አርገሽ ከ ከበሰለው ላይ ብላኛለች እናቴ እና ይሄንን አድርጌው ነው እዚህ ጋር ትንስ እየሱካር አርግ ያለው ይሄ ያጥልልና እስኪ እንቀምሰዋለን ማለት ነው። እንደዚህ ያዋህጀው ቅመሹ ብላኝ ያለች ማብሰራ ለማብሰሩን በዚህ መልኩ ብላኝ። እኔ ትንሽ ቀምሾ ቆንጆ ነው ግን አጥልሌ ለእናንተ ሳያቸዋለሁ ማለት ነው እንዴት እንደሆነ። ይሄ መጨረሻ ቂጣችን እንግዲህ እንደዚህ ሁኑ በስሏል። እንደሚታዩት ይሄንን ጥቅልል አርገን ወደ እዛ ባሉ ጋር ነው ማለት ነው። አያችሁት ይሄንን ይመስላል። እኔ እንደዚህ ሞክሩ ያለውን ቆንጆ እንደሚሆን አልጠራጠርም። እናንተም ሞክሩ። የሆነ ነገር አልችልም ማለት ሳይሆን በቃ እችላለሁ ብላችሁ መስራት ነው። ሰምታችኋል? ይሄንን እንደዚህ አድርጌ ባለው ውስጥ አስገባለሁ ማለት ነው። ከዛ ያለውን ፕሮሰስ እናያለን። እንግዲህ አባይ ሁሉንም ቂጣ እንደዚህ እንደዚህ እያደረኩ ስለሆነ እዚህ ውስጥ ያስገባሁት ጥፍጥፍ ብሏል። እንደምታዩት ብዙ ነው ለእናንተ ካሜራው ትንሽ ነው የሚመስለው። ከዛ ወስደን ምን እናደርጋለን? በእንጨት እናደባልቀዋለን ማለት ነው። ንጹህ እንጨት፣ ንጹህ እንጨት ነው። እጃችን ጋር ምንም መገናኘት የለበትም፣ እንዳለችን ከሆነ እናቴ ማለት ነው። በደንብ ነው እንግዲህ ፍርፍር ያለው። የስልኩ ላይት ስላለቀ ነው በላይቱ እንዳላሳያችሁ። እዚህ ጋር እንደምታዩት ያችሁት፣ በደንብ ነው ያሸሁት ልክ እንደገንፎ ማለት ነው። ከዛ ውሃችን እንደዚህ እንጨምራለን ሀያ ሊትር የሚሆን እንጨምርና እናሻለን ማለት ነው። ደግሞ እናቀላቅላለን ማለት ነው። እዚህ ቢያስፈልገን እዚህ ጋር ጤና አዳም ፍሬ እንደዚህ ታስሮ እናጥበዋለን ማለት ነው። ከዛ ሄል ሄል ትንሽዬ ነው የሚፈጨው። ወንድዬ ድፍን ሄል ነው። አሁን ይሄን አገኝቼ የገዛሁት ማሻላ በጣም ቆንጆ ሄል ከዛ የቹት ከዛ ቀረፋ ነው ቀረፋ በፍሬው ማለት ነው። ፍሬውን ነው ጣልጣል ማረግበት ይሄንን ልፍጭና እጨምርበታለሁ ማለት ነው። ትንሽዬ እየቆረም ፉዲ ቀረፋውንም እዚ ላይ ጨመርኩበት ትንሽ ደቀቅ እንድል ማለት ነው። እንግዲህ አባይ እንደዚህ ሀምሳ ሊትር የሚሆን ውሃ ነው ያረግነው። ይሄ መቶ ሊትር ነው የሚይዘው፣ ግን በቃ ሄል እንደዚህ ያህል ይበቃዋል ማለት ነው። ከዛ ሄልና ቀረፋውን እንጨምራለን። አንድ የሾርባ ማንኪያ ሙሉ ታርገን እናረግና፣ ያው እንግዲህ የለማደያ ነገር በአንድ እጅ የሚይዥ ስለሆነ እንደዚህ እንጨምርና ትንሽ ጨምር ላርግበት በደንብ ጣዕሙን እንዲጣፍጥ ማለት ነው። ይሄ ሁሉ ሽታ ማሻአላህ ተባረከ ራህማን። ከዚያ ይህን እንደዚህ እናማስል እናማስልና እንከድነዋለን ማለት ነው። መቼ ነው የሚከፈተው? ሐሙስ የዛ ሰው ይበላል። ሐሙስ ይከፈታል ማለት ነው። ከዛ ሌላ እቃ ላይ እናጠለዋለን። ከላይ እንትን የሚለውን ማለት ነው። ከዛ ጤና አዳማችን ይውላ ይው እዚ ጋር ጭምር እናደርጋለን እንድታሰረ። ከዛ እንከድናለን። እንግዲህ የሳምንት ሐሙስ ሰው ይበላል። ዛሬ ቅዳሜ ነው። ይሄ መልካም በዓል ያድርግልን እላችኋለሁኝ። አብሹን ግን በነገራችን ላይ አብሽን ብቻ መጠቀም ይቻላል፣ ማሽላ ግዴታ አይደለም እላችኋለሁ። እዛ ልንቀምስ ያዘጋጀሁትን እዚህ ጋር እንግዲህ እዩት፣ ጥልል ብሏል። ውሃ ብርጭቆ ላይ አድርገን እነየው ማለት ነው በጣም ቆንጆ ነው የሆነው እንግዲህ። ይህንን ይመስላል ማለት ነው ማሻላ ተባረከ ረህማን ገና እርድ ያስፈልገዋል። እርድ በኋላ ነው የሚጨመረው፣ ሲከፈት ማለት ነው። ይህን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ባይ ባይ። ቆንጆ ነው የሆነው ሐቂቀተን እንዲሁ ያስታውቃል። ማሻአላ